ሰላም ጤና ስጥልን፣ የተከበራችሁ ና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። በራያ ግንባር በከባድ መሳሪያዎች የታገዘ ውጊያ ቀጥሏል። በሌላ በኩል አገዛዙ በፈጸመው የድሮን ጥቃት ኮሎኔሉን ጨምሮ በርካታ የዘመቻ አርበኛ ደማሊ መርኮኞች ተገድለዋል። ጥቃቱ ታቅዶበት የተፈጸመ እንደሆነ በግንባር መረጃው ተመላክተዋል። ቀዳሚው የግንባር መረጃችን ነው። ከወደ ጎንደር የዘመቻ ጥቅል ሪፖርት ደርሶናል። የፋኖ ኃይሎች በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የአገዛዙን ጦር ሙትና ቁስለኛ ማድረጋቸውን ይፋ አድርገዋል። በሌላ በኩል አፋድ እና አፋብሃ ሸዋ ላይ በአይነቱ ልዩ የተባለለት ድል አስመዝግበዋል። ሁለቱ ድርጅቶች በጋራ ቅንጅታዊ ውጊያ አንድ ወታደራዊ ካምፕ ሲያወድሙ፣ በዚህ ልዩ ኦፕሬሽን ከፍተኛ ሰብአዊና ወታደራዊ ቁሳዊ ውድመት ደርሰዋል። ዝርዝር የግንባር መረጃውን ይዘናል። አራተኛ ቀኑን ባስቆጠረው የመንግስት ዩኒቨርሲቲ ተማሪዎች የተቃውሞ እንቅስቃሴ መሪዎች ናቸው የተባሉ ተማሪዎች በአገዛዙ በመታፈን ላይ ናቸው። የተማሪዎቹ ተቃውሞ ወደ አማራ ክልል መሻገሩ ደግሞ ከፍተኛ ስጋት ፈጥረዋል። ባሕርዳር ዩኒቨርሲቲ በከፍተኛ ውጥረት ውስጥ ይገኛል። አጠቃላይ ተቃውሞውን የተቀላቀሉ ዩኒቨርሲቲዎች ቁጥር አስራ አምስት ደርሰዋል። የተማሪዎችን ድምፅ ጨምሮ በጉዳዩ ላይ ዝርዝር መረጃ ይዘናዋል። ኢትዮጵያ በታሪኳ እንደ ብልጽግና አገዛዝ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎች ተደፍረው አያውቁም። ይህንን ያሉት ከጣቢያችን ዘጋቢዎች ጋር ቆይታ ያደረጉ ምሁራን ናቸው። ምሁራኑ በአፍሪካ ቀን ብቻ ሳይሆን በአህጉር ደረጃ ሚዛን የማስጠበቅ የታሪክ የዲፕሎማሲ፣ የሚሊተሪ እና ሌሎች አቅሞች የነበሯት ኢትዮጵያ እንደዚህ ዘመን ተዋርዳ አታውቅም ያሉበትን አስተያየት ጨምሮ በጉዳዩ ላይ ተጨማሪ የትንታኔ መረጃዎችን አሰናድተናል። አሜሪካ ከሰላሳ ዓመታት በኋላ የኒውክሌር ጦር መሳሪያ ሙከራ ልትጀምር መሆኑ አነጋጋሪ ጉዳይ ሆነዋል። ፕሬዚዳንት ትራምፕ የወሰኑት ውሳኔ የዓለምን የኒውክሌር የጦር መሳሪያ ቆም የማድረግ ጥረት ሊያናጋ ይችላል ተብሏል። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። በራያ ግንባር በከባድ መሳሪያዎች የታገዘ ውጊያ ቀጥሏል። በሌላ በኩል አገዛዙ በፈጸመው የድሮን ጥቃት ኮሎኔሉን ጨምሮ በርካታ የዘመቻ አርበኛ ደማሊ ምርኮኞች ተገለዋል። ጥቃቱ ታቅዶበት የተፈጸመ እንደሆነ በግንባር መረጃው ተመላክቷል። አፋብሃ መኔሌከዝ የምስራቅ አማራ ኮር አንድ ኮር ሁለት እንዲሁም የምኔ ልዩ ዘመቻ ህዶች በጥምረት ባደረጉ ተጋድሎ ራያ ግንባር ላይ ትልቅ ድል ማስመዝገባቸውን እዙ አስታውቋል። የጣቢያችን የግንባር ዘጋቢ እንዳረጋገጠው ውጊያው በከባድ መሳሪያ የታጅበ ነበር። የብልጽግና ሰራዊት በራያ ቆቦ በጮቢ ግንባርና ተኩለሽ ግንባር በርካታ እግረኛ ሰራዊት በቅርቡ ባስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ 355 ኤምኤም መድፎች ቢኤም እና ዙ 23 ታግዞ በብረት ለበስ ተጨማሪ ወታደራዊ ተሽከርካሪዎች እየተመራ ማ ጥቃት ቢከፍትም የፋኖ ኃይሎች በመልሶ ማጥቃት ዘመቻ ድል ማስመዝገባቸውን እዙ በግንባር መረጃው ላይ አመላክተዋል። ህዳር 9 ከቀኑ 9 ሰዓት ጀምሮ ህዳር 10 ምሽት ድረስ በዘለቀው በዚህ ተጋድሎ የፋኑ ኃይሎች በሞርታርና በዲሽቃ ቀይ ሽፋን ውጊያ በቆረጣ ባደረጉት የመልሶ ማጥቃት በአገዛዙ ጦር ላይ ጉዳት ማድረሳቸውን፣ በዚህም አገዛዙ ኪሳራ አስተናግዶ ወደ መጣበት መመለሱን እዙ አስታውቀዋል። በተጋድሎ ከባድ ሽንፈት የገጠመው የአገዛዙ ሰራዊት የገጠር መንደሮችና ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ በሰው ህይወት ላይ የሞትና ህክምና የአካል ጉዳት አደጋ ማድረሱ በመቶዎች የሚቆጠሩ የቤት እንስሳቶች በጥቃቱ መሞታቸውን፣ ቤትና ንብረት መውደሙን የአካባቢው ነዋሪዎች ለግንባር ዘጋቢያችን አረጋግጠዋል። ውጊያው እስከ ዋጃ ከተማ ድረስ ዘልቆ እንደነበር የገለጸው የግንባር መረጃችን የፋኖ ኃይሎች በወሰዱት መልሶ ማጥቃት በአገዛዙ ጦር ላይ ከባድ ጉዳት ማድረስ መቻላቸውን፣ በአሁኑ ሰዓት ጮቢና ተኩለሽ በአመዛኙ በፋኖ ኃይሎች እጅ መሆናቸውን ገልጸዋል። በወሎ ቤት አማራ ተጠናክሮ በቀጠለው ውጊያ አገዛዙ በሜካናይዝድ ኃይሉ ድል አልቀናው ሲል በፈጸመው የድሮን ጥቃት ኮሎኔሉን ጨምሮ በርካታ የዘመቻ አርበኛ አደማ ሊ ምርኮኞችን መግደሉን አፋብሃ መኔልገዝ አስታውቋል። እዙ ይፋ ባደረገው መረጃው ላይ በሰሜን ወሎ ዞን ቡግና ወረዳ ዙሪያ በፈጸመው ተደጋጋሚ የድሮን ጥቃት በዘመቻ አባናደው የተማረከውን የአስራ ሁለተኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሞዬን ጨምሮ በርካታ ንጹሃኖች ሲሞቱ በርካቶች ላይ ከባድ ጉዳት መድረሱን አረጋግጠዋል። ዓለም አቀፍ የቀይ መስቀል ማህበር በወኪሎቹ በኩል በሰሜን ወሎ የሚገኙ ምርኮኞችን መጎብኘቱ የሚታወስ ሲሆን ኮሎኔል ዘሪሁን ማሞዬን ጨምሮ በርካቶች የጦር ህጉ በሚፈቅደው መንገድ በስርዓት ተይዘው የነበረ ቢሆንም ትናንትና ህዳር አስር ቀን በተፈጸመ የድሮን ጥቃት የበርካታ ምርኮኞች ህይወት ማለፉ ተረጋግጠዋል። እንደ አፋብሃ መኔልከዝ ማረጋገጫ ቡግና ወረዳ ቋሮ ሁለት ጊዜ፣ ብርኳኳ ሁለት ጊዜ፣ በአጠቃላይ ከምሽት አስራ ሁለት ሰዓት ከአርባ እስከ ሌሊቱ አምስት ሰዓት ተኩል ድረስ አራት ጊዜ የድሮን ጥቃት በመፈጸም በዘመ ማምለቻ አደማል የተማረከውን ኮሎኔል ዘሪሁን ማሙዬና ሌሎች ሶስት አብረውት የነበሩ ምርኮኞችንና ያደረበትን ቤት ባለቤቶች ሁለቱን ጨምሮ በተጠቀሱ ቦታዎች በርካታ ንጹሃን ሲሞቱ በርካቶች ቀላልና ከባድ ቁስለኛ ሆነዋል። በድሮን ጥቃቱ ቤትና ንብረት ላይም ከባድ ውድመት መድረሱን አስታውቋል። አፋብሃ ምንሌ ገዛ አክሎም ክሎም በዘመቻ አርበኛ ደማሌ የተማረኩ በመቶዎች የሚቆጠሩ የብልጽግና ሰራዊት እጃችን ላይ ያሉ መሆኑ የሚታወቅ ሲሆን እነዚህ ምርኮኞች ምግብና ውሃ የሚያቀርብላቸውና የሚመግባቸው ፋኖ፣ ጥበቃቸውን ፋኖ፣ የህክምና አገልግሎቱም ሆነ ሌሎች ሰባዊ አገልግሎቶች የሚሰጣቸው ፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይም ተመሳሳይ ጥቃቶች ሊፈጸሙባቸው እንደሚችሉ አለ ዓለም አቀፍ ማህበረሰብ እንዲያውቅልንና በተለይ ቀይ መስቀል ምርኮኞቹን እንዲረከበን ሲል ጥያቄውን በድጋሚ አቅርበዋል። የብልጽግናው አገዛዝ የራሱን ጦር ከተማረከ በኋላ በድሮን ሲመታ ይህ የመጀመሪያው አይደለም። ይህኛውን ጥቃት የተለየ የሚያደርገው መስመራዊ መኮንን የነበረ በኮሎኔል ደረጃ ያለ ባለማዕረግ የተገደለበት መሆኑ ነው። ከዚህ ቀደም በዚሁ የወሎ ቤት አማራ ቀጠና በምርኮኞች ላይ የድሮን ጥቃት እንደፈጸመ ከጥቃቱ የተረፉ ምርኮኞች ምስክርነታቸውን መስጠታቸው ይታወሳል። የፋኖ ኃይሎች በዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የአገዛዙን ጦር ሙትና ቁስለኛ ማድረጋቸውን ይፋ አደረጉ። የአፋብሃ የበላይ ጠባቂ አባት አርበኛ መሳፍንት ተስፉ ልጅ የሆነው አርበኛ ጌትነት መሳፍንት ጥቅምት 29 ቀን 2018 መስዋዕት መሆኑን ተከትሎ ከአርበኛው መስዋዕትነት በኋላ በቀጠናው የተካሄዱ ውጊያዎችን ዘመቻ አርበኛ ጌትነት ብሎ የሰየመው አፋብሃ በላይ ዘለቀ እዝ በዘመቻው ከ180 በላይ የአገዛዙን ጦር ሙትና ቁስለኛ ማድረግ መቻሉን ይፋ አድርጓል። በተለይም ከዳር ስድስት ጀምሮ በተከታታይ ቀናት በቆላ ወገራ አጅሬ ጃኖራ፣ በደባርቅ ዙሪያ ቦዛጥራይና በዛሪማ ቀጠናዎች በተከታታይ በተካሄዱ ከባድ ውጊያዎች የፋኖ ኃይሎች መስዋዕትነት የከፈሉበት ታላቅ ድል መመዝገቡን እዙ በዘመቻ ሪፖርቱ ላይ ገልጸዋል። የዘመቻ ሪፖርቱ ላይ እንደተመለከተው ከህዳር ስድስት ጀምሮ በዘለቀው በክቡር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ ከመቶ ሰማኒያ በላይ ያገዛዙ ጦር ሙትና ቁስለኛ ሆነዋል። በአራት አቅጣጫ ወደ ዳባት ወረዳ አጅሬ፣ ጃኑራ ያመራው ያገዛዙ ጦር ከነ ወታደራዊ ተሽከርካሪዎቹ ከባድ ኪሳራዎች እንዳስተናገደ የገለጸው እዙ ዋነኛ የውጊያ ቀጠና የነበሩት ቆላማው የወገራ ክፍል ዛሬ ማና ፖዛ ጥራይና፣ እንዲሁም አርማጮና ጠገዴ አዋሳኞች እንደነበሩ ገልጸዋል። በዘመቻው ከስድስት በላይ ወታደራዊ ተሽከርካሪ ተሽከርካሪዎች ከጥቅም ውጭ መሆናቸውም ተመላክተዋል። ቆላ ወገራ የወረዳው የአገዛዙ ጥምር ጦር ክፉኛ ተመቶ ቁስለኛውን በወጉ ሳያነሳ እያንጠባጠበ ወደ ዳባት መመለሱ ታውቋል። በደባርቅ አቅራቢያ ጥራይና ጉዳት ያስተናገደው የአገዛዙ ጦር ከፍተኛ ነው የሚለው የዘመቻ ሪፖርቱ ጥራይና ንዑስ ወረዳ በፋኖ ኃይሎች ነጻ ቀጠናነቷ ዳግም የተረጋገጠበት ከባድ ውጊያ እንደነበረም ገልጸዋል። አጅሬ ወንበርዬ ሚካኤል፣ አይረፈዳ ማርያምና መድኃኒዓለም ቻይና ካምፕና ተንሳኤ በተሰኙ ልዩ ቦታዎች በተደረገ እልህ አስጨራሽ ውጊያ የፋኖ ኃይሎች በከፍተኛ ጀግንነት መስዋዕትነት እየከፈሉ ድሉን ማስጠበቅ መቻላቸው ታውቋል። እንደ ግንባር መረጃው ክቡር ሰማዕቱ አርበኛ ጌትነት መሳፍንት በወደቀበት አጅሬ ከ65 በላይ የአገዛዙ ጦር ሲደመሰስ ከሰባ በላይ ቁስለኛ ሆነዋል። በጥቅሉ ከህዳር ስድስት ጀምሮ በዘለቀው በዚህ ቀጠና ውጊያ በድምሩ ከ180 በላይ የብልጽግና ሰራዊት ሙትና ቁስለኛ ማድረግ መቻሉን የእዙ ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለም አፋድና አፋብሃሸዋ ይፋት ቀጠና በአገዛዙ ሰራዊት ላይ በቅ እጅ ጥቃት መሰንዘራቸውን በጥቃቱም ድል መቀዳጀታቸውን በጋራ አስታውቀዋል። ይፋት ቀጠና ከአጣየ ከተማ ወጣ ብላ በምትገኘው በእርግቢ በተሰኘው ቦታ ወታደራዊ ካምፕ በገነባው የአገዛዝ ጦር ላይ ዛሬ ህዳር 11 ቀን ፈጣን ማጥቃት የፈጸሙት የፋኑ ኃይሎች በልዩ ዘመቻዎች እዝ መቶ ሶስተኛ አየር ወለድ ክፍለ ጦር አባላት ላይ ጉዳት ማድረሳቸውን፣ ይህ አውደ ውጊያ የተመራው በአፋ አድሸዋ ጠቅላይ ግዛት እዝ እና በአፋ ብሃ አሳምነው እዝ መሆኑ ታውቋል። በዚህ የጋራ ድል በአፋ ብሃ በኩል አሳምነው እዝ የአጼ ዘር ያቆብ አንደኛ ኮር አጼ ኩና አምላክ ክፍለ ጦርና የሰባት ለሰባት ክፍለ ጦር እንዲሁም በአፋር ሸዋ ጠቅላይ ግዛት እዝ በኩል የአጼ አምደጽዮን ኮር ራምቦ ክፍለ ጦርና ሰባት ለሰባት ክፍለ ጦር የተውጣጡ ሻለቆች አውደ ውጊያውን መምራቱ ታውቋል። ውጊያው ዛሬ ህዳር 11 ቀን ከንጋቱ 11 ሰዓት ጀምሮ በወታደራዊ ካምፕ ላይ በአራት አቅጣጫ በተከፈተ ማጥቃት መጀመሩን ያሳወቁት የፋኖ ኃይሎች ለሰዓታት በዘለቀው የተቀናጀ ኦፕሬሽን አውደ ውጊያው ወታደራዊ ካምፑ መውደሙን በውጊያውም የሞቱና የቆሰሉ ያገዛዙ ሰራዊት በቁጥር መለየት እንዳልተቻለ ገልጸዋል። እንደ ግንባር መረጃው የመቶ ሶስተኛ የአገዛዙ አየር ወለድ ኮማንዶ ክፍለ ጦር ዋነኛ የውጊያ ክፍል ከባድ ሰብዓዊ ኪሳራ አጋጥሞታል። ከወትሮው ለየት ባለ መልኩ የአንድነት ድባብ የታየበት በፋኖ ሰራዊት በተናበበ የጥምር ኃይል በአገዛዙ ወታደሮች ላይ የጋራ ኦፕሬሽን ተሰርቷል የሚለው የግንባር መረጃው እንዲህ አይነት የጋራ መስዋዕትነት የሚከፈልባቸው የጋራ ውጊያዎች ለፋኖ ዘላቂ አንድነት ትልቅ ዋጋ እንዳላቸው ይታመናል። አራተኛ ቀኑን ባስቆጠረው የመንግስት ዩኒቨርሲቲ ተማሪዎች የተቃውሞ እንቅስቃሴ መሪዎች ናቸው የተባሉ ተማሪዎች በአገዛዙ በመታፈን ላይ ናቸው የተማሪዎቹ ተቃውሞ ወደ አማራ ክልል መሻገሩ ከፍተኛ ስጋት ፈጥሯል አራተኛ ቀኑን ያስቆጠረው የመንግስት ዩኒቨርሲቲ ተማሪዎች የተቃውሞ እንቅስቃሴ እስካሁን ከአስራ አምስት በላይ ዩኒቨርሲቲዎችን አዳርሰዋል አምቦ አሪሲ ቡሌ ሆራ ሰላሌ መደወላቡ ወለጋ ዲላ ዋቻሞ ድሬዷ አክሱም ደብረታቦር ደባርቅ ዩኒቨርሲቲዎች ተጠቃሽ ናቸው በእኩለ ቀን ዜና ጃችን እንዳጋራ ነው። በአራተኛ ቀን የተማሪዎች ተቃውሞ አድማሱ ሰፍቶ ጎንደር ገብተዋል። በተለይም በደባርቅ ዩኒቨርሲቲ የአገዛዙ ጦር በተማሪዎች ላይ በከፈተው የተኩስ ሩምታ ሶስት ተማሪዎችን ማቁሰሉን መዘገባችን ይታወሳል። የደባርቅ ዩኒቨርሲቲ አሁናዊ ሁኔታ ቁስለኞች ሕክምና እያገኙ ቢሆንም በግቢ ውስጥ ሁለት ሬጅመንት የሚገመት የመከላከያ ኃይልና አንድ ሻለቃ አርማ ብተና የተሰማራ ሲሆን፣ ተማሪዎች ከግቢ እንዳይወጡ በየብሎካቸው የጸጥታ ኃይል መመደቡ፣ በንብረት ላይም ቀላል የማይባል ጉዳት መድረሱን የዩኒቨርሲቲው ምንጮች ለጣና ወኪሎች አረጋግጠዋል። የተማሪዎቹ ተቃውሞ ከግቢ ወደ አደባባይ የመውጣ ጣት እድገት ያሳየ መሆኑን ተከትሎ አገዛዙ ከፍተኛ መደናገጥ ውስጥ የገባ ሲሆን የመከላከያ የፌዴራልና የክልል ኃይሎችን በየዩኒቨርሲቲዎቹ ለእርምጃ ስምሪት መስጠቱን ተከትሎ የተቃውሞ መሪ ናቸው የተባሉ ተማሪዎች በሌሊት ከመኝታ ዶርማቸው ታፍነው እየተወሰዱ እንደሆነ ተማሪዎቹ ገልጸዋል። ስሜ አይጠቀስ ያለ የመደወላቡ ዩኒቨርሲቲ ተማሪ የሰልፉ አስተባባሪ ናቸው የተባሉ ተማሪዎች በሽመለስ አብዲሳ ልዩ ኃይል ታፍነው መወሰዳቸውን እንደሚከተለው ገልጸዋል። ልጆቹ ልጆቹ ወጣ እያሉ እነሱ ፌደራሎች እየከለከሉ ነበረ። በዚያ ላይ ደግሞ ያው አንድ ሁለት ተማሪ ተወስደዋል። ማለት ፌደራል ወስዶ እስካሁን እራሱ አልተመለሱም ትምህርታቸው ላይ ሁለቱም ናቸው። ግን የወሰዱት ደግሞ ልዩ ኃይል ናቸው እና ልጆቹ እስካሁን አልተመለሱ በበርካታ የመንግስት ዩኒቨርሲቲዎች ግቢ የተቀሰቀሰው የተማሪዎች ተቃውሞ ወደ አደባባይ እንደሚወጣና ወደ መሀል አዲስ አበባ ሰፍቶ ከዳውን ዳውን ብርሃኑ ነጋ ወደ ዳውን ዳውን አብይ አህመድ ሊሸጋገር እንደሚችል ብልጽግና ስጋት የገባው አገዛዙ የተቃውሞ መሪ ናቸው ያላቸውን ተማሪዎች በተናጠል አፍኖ መውሰዱ እንደቀጠለ ስለመሆኑ ከዋቻሞና ሰላሌ ዩኒቨርሲቲዎች ለጣና ወኪሎች የደረሱ መረጃዎች ያሳያሉ። በዩኒቨርሲቲዎች የተቀሰቀሰውን የተማሪዎች ተቃውሞ ቢቻል ዝም ማስባል ካልተቻለ ደግሞ የዩኒቨርሲቲ ተማሪዎቹን መቅጣት ከፖለቲካ አስፈለገም እርምጃ መውሰድ በሚል አላማ የፌዴራል ፖሊስ ኮማንዶ፣ የመከላከያ ኮማንዶና የኦሮሚያ ልዩ ኃይል በቀጥታ ወታደራዊ ስምሪት በወሰዱባቸው የክልሉ ሌሎች ዩኒቨርሲቲዎችን አፈናና እስራቱ እንደቀጠለ ስለመሆኑ ታውቋል። በተመሳሳይ የተቃውሞ ሰልፍ ከፍተኛ የትጥቅ ትግል እየተካሄደበት ወዳለው የአማራ ክልል መዛመቱ ለአገዛዙ ጭንቀት ፈጥሮበታል። በተለይም በባህር ዳር ዩኒቨርሲቲ ተማሪዎች ለተቃውሞ ይወጣሉ በሚል ስጋት ቁጥሩ ከፍተኛ የሆነ የፌዴራል ፖሊስና የክልል አርማብተና በሁሉም ካምፓ ፓሶች የተሰማራ ሲሆን በየብሎኩ ሁለት ሁለት የፌዴራል ፖሊስ መመደቡን ከግቢ ውጭ ባሉ ዙሪያ ጥበቃዎች ደግሞ አርማ ብተና መሰማራቱን የጣቢያችን የባህር ዳር ወኪሎች አረጋግጠዋል። በአሁኑ ሰዓት በዩኒቨርሲቲው የተለያዩ ግቢዎች ያለውን ድባብ ስሜ አይጠቀስ ያለ የባህር ዳር ዩኒቨርሲቲ ተማሪ እንደሚከተለው ገልጾታል። ሁሉም ተማሪ ያው በፌዴራል ነው ውስጡ በጣም ብዙ አለ መንግስት አካላት በጣም በውስጡ አሉ። ፍራቻ ለኔ አለ። ተማሪው ሁሉ እንዴት መዘጋጀት እንዳለበት እንዴት ማድረግ እንዳለበት እያወራ ነው ያለ በቃ አንወጣም እንወጣ ምናምን እንግል የሆነ ትላይ ነው ታፍኖ ነው ያለው አሁን የሆነ የሚፈነዳ ነው የሚመስለኝ። በጣም ብሶበታል ተማሪው ያለው ነገር። በሌሎች ዩኒቨርሲቲ የተጀመሩ ነገሮችን ላይቭ እየታየ ነው እዚህም መቼ እንደሚነሳ አይታወቅም። እዚህ ግቢም ያው እንደሚኖር የሆነ ግምታች አሉኝ። ምክንያቱም ብዙ ነገሮች አሁን ምንም ተማሪው የሚፈልገው ነገር አለም መንግስት ራሱ ነው። ውሳኔውን ራሱ የሚያሳርፈው ራሱ ገምግሞ ከተማሪው ከትምህርት አካላት እንደዚህ ሀሳብ የሚያጋራ ስላልሆነ የተማሪዎች ኦፖዚሽን ብዙ ጊዜ ይገጥሙታል ብሎ ውሳኔው የመጨረሻ ሰላማዊ ሰልፍ መውጣት ነው። ወጥተን ሀሳባችን እናሰማ የሚል ውሳኔ ላይ ነው ያለ በዚህ ሰዓት ተማሪው ሁሉም ተማሪ ማለት ነው። በተለይም ባህር ዳር የበአዴን ብልጽግና ብቸኛ የወንበር ቦታ መሆኗ የዩኒቨርሲቲው ተማሪዎች ተቃውሞ ቢያስነሱ ተቃውሞው ከግቢ ወደ አደባባይ ከወጣ የበአዴን ፍጻሜ ይሆናል በሚል ፍራቻ ዩኒቨርሲቲው በልዩ የጸጥታና ደህንነት ጥበቃ ስር እንደሚገኝ ምንጮች ጠቁመዋል። የዩኒቨርሲቲው አመራር ውሎና ዳሩን በግቢ እንዲያደርግ መታዘዙን ገልጸዋል። በተመሳሳይ መረጃ በአማራ ክልል የሚገኙ አስሩም ዩኒቨርሲቲዎች ተማሪዎች ተቃውሞ እንዳያሰሙ ልዩ ክትትልና ቁጥጥር እንዲያደርጉ ከጸጥታና ደህንነት ኃይሎች ጋር በቅንጅት እንዲሰሩ የታዘዘ ሲሆን፣ እረፍት የወጡ የዩኒቨርሲቲ የማኔጅመንት አባላት ወደ ስራ ገበታቸው እንዲመለሱ የዩኒቨርሲቲ ፕሬዚዳንቶችንም ከግቢ እንዳይወጡ መታዘዛቸው ተሰምተዋል። በከፍተኛ ድንጋጤ ውስጥ የሚገኘው አገዛዙ የተማሪዎች እንቅስቃሴ ከዩኒቨርሲቲ ወደ ሁለተኛ ደረጃ ትምህርት ቤቶች ያመራል በሚል ተጨማሪ ስጋት መምህራንን ለውይይት መጥራቱ ተሰምተዋል። በነገው ዕለት ህዳር 12 በባህር ዳር ከተማ የሚገኙ የመንግስት ትምህርት ቤቶች ትምህርት ተዘግቶ መምህራን ስብሰባ መጠራታቸው የታወቀ ሲሆን ይህኛው ስብሰባ ለባህር ዳር ከተማ ሁለት ሳምንት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ የሚካሄድ መሆኑን ምንጮች ገልጸዋል። እንዲያም ሆኖ አገዛዙ በጨነቀው ጊዜ የሚለማመጣቸው መምህራን ለስርዓታዊ ለውጥ ትግል ለማ ለማድረግ ጊዜው አሁን እንደሆነ አምነው ሊነሱ እንደሚገባ ጥሪዎች በመቅረብ ላይ ናቸው። በተማሪዎች የተጀመረው ተቃውሞ ወደ መምህራኑና ሌላው የመንግስት ሰራተኞች አምርቶ በመጨረሻም በአዲስ አበባና በዋና ዋና የሀገሪቱ ከተሞች ህዝባዊ ተቃውሞ ሊቀሰቀስ እንደሚችልና የአገዛዙን ፍጻሜ ሊያፋጥነው እንደሚችል የጉዳዩ ተከታታዮች እምነት ነው። አርማዋሽ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። ኢትዮጵያ በታሪኳ እንደ ብልጽግና አገዛዝ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎች ተደፍረው እንደማያውቁ ምሁራን ተናገሩ። ከጣቢያችን ጋር ቆይታ ያደረጉ ምሁራን እንደተናገሩት ኢትዮጵያ በታሪኳ እንደ ብልጽግና አገዛዝ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎች ተደፍረው አያውቁም ብለዋል። ምሁራኑ በአፍሪካ ቀንድ ብቻ ሳይሆን በአህጉሩ ደረጃ ሚዛን የማስጠበቅ የታሪክ፣ የዲፕሎማሲ፣ የሚሊተሪና ሌሎች አቅሞች የነበሯት ኢትዮጵያ እንደዚህኛው ዘመን ተዋርዳ ታውቅም ያሉ ሲሆን ኢትዮጵያ ከምትዋሰንባቸው ስድስት ሀገራት ውስጥ በአምስቱም እንደተደፈረች አስረድተዋል። ኢትዮጵያ ከሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኬንያ፣ ጅቡቲና ኤርትራ ጋር በምትዋሰንባቸው የድንበር አካባቢዎች በየጊዜው ችግሮች መፈጠራቸውን የሚያወሱት ምሁራኑ ከስድስቱ ተጎራባች ሀገራት በአምስቱ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎች መደፈራቸውን አብራርተዋል። እንደ ምሁራኑ ማብራሪያ የኢትዮጵያን ለዋላዊ ግዛት ሱዳን በአማራ በኩል ደቡብ ሱዳን በጋምቤላ ና በደቡብ ምዕራብ ኢትዮጵያ በኩል ጅቡቲ በአፋር በኩል ከሶማሊላንድ የሚነሱ የኢሳ ጎሳዎች አፋርን በማጥቃት ከቅርብ ጊዜ ወዲህ ደግሞ ኬንያ በቱርካና ሐይቅ በኩል ዳሳነች ላይ በዜጎች ላይ ጥቃት በማድረስ ከስድስቱ ተጎራባች ሀገራት በአምስቱ በኩል ጥቃት መድረሱን በማንሳት ኢትዮጵያ በታሪኳ እንዲህ ያለ ብሔራዊ ውርደት ገጥሟት እንደማያውቅ አስረድተዋል። የኢትዮ ኢትዮጵያን ሉዓላዊ ግዛት በተደጋጋሚ በማስወረር የገዛ ዜጎቹን ለውጭ ጥቃት የሚዳርገው ሉዓላዊነትን በማስደፈር የሚታወቀው የኦህዴድ ብልጽግና አገዛዝ የኢትዮጵያን ዳር ድንበር ባዶ አድርጎ ከህዝብና ከሀገር ጋር መታገልን መርጧል ብለዋል። የኢትዮጵያ ድንበር ተዋሳኝ ከሆኑ አንዷ የሆነችው ደቡብ ሱዳን የጋምቤላ ክልልን አንድ ልዩ ወረዳ በወረራ እንደያዘች ሲሆን፣ በደቡብ ምዕራብ ክልል በኩል 200 ኪሎ ሜትር ዘልቃ በመግባት የአንድ ከተማ ስም ቀይራ መያዟ መነጋገሪያ የሆነው በዚሁ የኦህዴድ ብልጽግና አገዛዝ የስልጣን ዘመን መሆኑን ይታል

በአጠቃላይ አምስት ሀገራት ሉዓላዊ ግዛቷንና ዜጎቿን እያጠቁባት ያለችው ኢትዮጵያ እንደዚህ ዘመን ተዋርዳ አታውቅም ያሉት ምሁራን ይህ ሁሉ የሚሆነው ገዢው ኃይል ኦህዴድ ብልጽግና ትግሉ ከኢትዮጵያ ሀገረ መንግስትና ህዝቡ ጋር እንደሆነ አስረድተዋል። የጣቢያችን የፖለቲካ ተንታኞች በበኩላቸው እንደ ፖለቲካ፣ የጸጥታና ደህንነት ጉዳዮች በጥቅሉ ኢትዮጵያ ያለችበት ሁኔታ እጅግ አደገኛ ሲሉ ይገልጹታል። ሁኔታውን በዝርዝር ሲያስረዱም ያልተቋጨና ቀጣይነት ያለው ጦርነት መኖሩ አማራ ክልልን በመሰሉ ትልልቅ ግዙፍ ክልሎች የመንግስት መዋቅር ፈራርሶ አገዛዙ በዋና ዋና ከተሞች ብቻ ተንጠልጥሎ መገኘቱ፣ ጦርነቱ በትልቁ አምራች ህዝብ የግብርና ምርት ላይ ከፍተኛ ተጽዕኖ በማሳደር ላይ መሆኑ፣ በኢትዮጵያ ውስጥ በተቃርኖ የተወጠሩ ኃይሎች መበራከት፣ በተለይም ኦህዴድ ብልጽግና ራሱ የኢትዮጵያ ህልውና አደጋ ምንጭ መሆኑ፣ በጎረቤት ሀገራት ውስጣዊ ሁኔታ እጃቸውን ያስገቡት ጠቅላይ ሚኒስትሩ አመራራቸው የቀውስ ምንጭ መሆኑ ተጨማሪ የደህንነት ስጋቶችን ፈጥሯል በማለት አስረድተዋል። የአፍሪካ ቀንድ ወቅታዊ ሁኔታ ተስፋ ሰጪ አለመሆኑና ኢትዮጵያ መከላከያ አልባ ሁና መገኘቷን በምክንያትነት የሚያነሱት ተንታኞች ከበባ ውስጥ የገባችው ኢትዮጵያ የዲፕሎማሲ ውድቀቷ ከሌሎች ችግሮች ጋር ተዳምረው የሀገረ መንግስቱን ህልውና አደጋ ደቅነውበታል በታል ብለዋል። እናም ይላሉ ተንታኞች፣ ይህ ኃይል ኢትዮጵያንና ኢትዮጵያውያንን ከመጥላቱ በላይ የኢትዮጵያ ሀገረ መንግስት አደጋ ሆኗል። ኢትዮጵያም በታሪኳ እንዲህ ተዋርዳ አታውቅም ይላሉ። አክለውም የኢትዮጵያ ብቻ ሳይሆን የአፍሪካ ቀንድ ሀገራት የደህንነት አደጋ ጭምር እንደሆነ አስረድተዋል። ኦህዴድ ብልጽግና ስልጣን ላይ እስካለ ድረስ በአፍሪካ ቀንድ የማይዘጋ መስመር፣ የማይቋረጥ የህዝብ ግንኙነት የለም የሚሉት ተንታኞች ይህን ኃይል በህዝብ ትግል መጣል የግድ የሚለው ከጦርነት ውጪ ሌላ መፍትሄ የማይታየው በመሆኑ ነው ሲሉ መፍትሄውን አመላክተዋል። በመጨረሻም አሜሪካ ከ30 ዓመታት በኋላ የኒውክሌር ጦር መሳሪያ ሙከራን ልትጀምር መሆኑ አነጋጋሪ ጉዳይ ሆነዋል። ፕሬዚዳንት ትራምፕ የወሰኑት ውሳኔ የዓለምን የኒውክሌር የጦር መሳሪያ ቆም የማድረግ ጥረት ሊያናጋ ይችላልም ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው የኒውክሌር ጦር መሳሪያ ሙከራዎችን ዳግም እንድትጀምር መወሰናቸውን አስታውቀዋል። ይህ ውሳኔ አሜሪካ በኢትዮጵያ አቆጣጠር ከ1984 ወዲህ ያልሰራችውን ሙከራ ዳግም ማስጀምር ማለት ሲሆን የሩሲያና የቻይናን እየተጠናከረ የመጣ የ የኒውክሌር ክምችት ለመቋቋም አስፈላጊ መሆኑን ፕሬዚዳንቱ ገልጸዋል። ይህ እርምጃ በዓለም ዙሪያ ለሶስት አስርት ዓመታት ያክል በኒውክሌር ፍንዳታዎች ላይ በስራ ላይ ከነበረው መደበኛ ያልሆነ እገዳ በግልጽ የሚያፈነግጥ ነው። እገዳው በዋናነት የመጣው ሁሉን አቀፍ የኒውክሌር ሙከራ እገዳ ስምምነት ሲቲ ቢቲ በሚመራው ዓለም አቀፍ ጥረት ቢሆንም አሜሪካ ግን ስምምነቱን በይፋ አጽድቃ አታውቅም። ፕሬዚዳንት ትራምፕ በሩሲያና በቻይና የኒውክሌር ክምችት የማጠናከር ተግባራት ሳቢያ አሜሪካ ተፎካካሪነቷን ለመጠበቅ መገደዷን አሳውቀዋል። በተጨማሪም የቻይና የኒክሌር አቅም በአምስት ዓመት ውስጥ የአሜሪካን አቅም ሊያክል ይችላል የሚል ስጋታቸውን ገልጸዋል። ባለፈው ጥቅምት ፕሬዚዳንቱ ከሲቢኤስ ጋዜጠኛ ኖራ ኦዶኒል ጋር ባደረጉትና ከፍተኛ ትኩረት ባገኘው 60 ደቂቃ ቃለምልልስ ላይ ዓለምን መቶ ሀምሳ ጊዜ ለማፈራረስ የሚበቃን የኒክሌር መሳሪያ አለን ማለታቸው ይታወሳል። የፕሬዚዳንቱ ንግግር ጤናማ ያልሆነ ቻይናና ራሽያን ለማስፈራራት የተነገረ ነው በሚል ከተተቸ በኋላ አሜሪካ ከ30 ዓመታት በኋላ የኒክሌር ጦር መሳሪያ ሙከራን ል ሁለት ጀምር መሆኑን አነጋጋሪ ጉዳይ ሆነዋል። ሩሲያና ቻይና በድብቅ ከመሬት በታች የኒኩሌር ሙከራዎችን እያደረጉ ነው ሲሉ የሚከሱት ትራምፕ ከፕሬዚዳንት ፑቲንና ከፕሬዚዳንት ሺ ጋር የኒኩሌር ሙሉ በሙሉ የማስወገድ ድርድር እንዲደረግ ጥሪ ቢያቀርቡም ሀገራቸው ከሰላሳ አመታት በኋላ የኒኩሌር ጦር መሳሪያ ሙከራን እንድትጀምር አዘዋል።